አንዲት እህት አሞኛል ብላ ኦርቶዶክስ ነች። ያው ሌሎች በመላእክትም ሌሎች መንገዶችም ወደ እግዚአብሔር መድረሻ መንገድ ታምናለች። ግን አሞኛል ብላ ስትል ዛሬ በስልክ ሪከርድ የላኩላትን ነው ሼር የማደርጋችሁ። ሌሎች እንደዚህ ላመማቸው ሰዎች ይህንን መንፈስ እንዲካፈሉ ሼር ብታደርጉላቸው ትችላላችሁ። እግዚአብሔር ይመስገን ሁሉ ደህና ነው። እኔ ጋ ደግሞ አንድ መጽሐፍ ቅዱስ ክፍል እያሰብኩ ነበረ። የሆነ ሰዓት ላይ በብሉ ኪዳን ዘመን እና በአዲስ ኪዳን ዘመን መካከለኛ ላይ ልክ ኢየሱስ ክርስቶስ በመጣ ጊዜ ሰዎች ከዛ በፊት አንድ ፈውስ ለምደው ነበረ። ፈውስ የለመዱት በ ውሃ መናወጥ የሚባል ውሃ የሚናወጥበት ቦታ ነበር እና እዛ ቦታ ላይ የውሃው መናወጥ እየጠበቁ ወደ ውሃው ዘለው የሚገቡ ሰዎች ነበሩ ምክንያቱም በየሆነ ጊዜ እነሱ በማያውቁት ጊዜ ድንገት አንድ መልአክ ይመጣና ያ መልአክ ውሃውን ያናውጠዋል እና ውሃው ሲናወጥ ቀድሞ የገባ ሰው ፈውሱን ያገኝ ነበረ ከምንም አይነት ህመም ከምንም አይነት ደዌ ከምንም አይነት በሽታ ከምንም አይነት ሁኔታ ያ ሰው ይፈወሳል። ግን ቀድሞ ከገባ ነው። ውሃ ውስጥ ቀድሞ የገባ ብቻ ነው የሚፈወሰው። ቀድሞ እንዲገባ ዘመድ የሌለው፣ ጓደኛ የሌለው፣ ቤተሰብ የሌለው ወይ ደግሞ ቀድሞ የሚያስገባው ሰው ከሌለ ሰው አይፈወስም። እና 38 ዓመት ሙሉ አልጋ ላይ የነበረ ሰው ቀድሞ የሚያስገባው ሰው ስለሌለው ወገን ስለሌለው የሚደርስ ቶሎ የሚያሻግረው ወደ ውሃው የሚያስገባው ሰው ስለሌለ ሳይድን 38 ዓመት ቆይቶ ነበረ። ነገር ግን በአዲስ ኪዳን መጀመሪያ ስለሆነ ያቺ ሰማርያዊት ሴት ውሃ ጉርጓድ አጠገብ ኢየሱስ ክርስቶስን ስታገኘው ታዲያ አምልኮ በየት ነው ብላ እንደጠየቀችው ማለት ነው። በዚህ በተራራ ላይ ካልሆነ በኢየሩሳሌም ካልሆነ አምልኮ የት ነው ብሎ እሱ ጥያቄ ሲመልስላት ያየነው ቦታ ምንድን ነው? በእውነትና በመንፈስ ነው እንዳላት፣ ያ ሰውዬ የሚያድነው መልአክ ሳያስፈልግ፣ ምንም አይነት መልአክ ከሆነ ሌላ ማንኛውም አካል ሳይፈልግ፣ መለኮት የሆነው አምላክ ራሱ ካጠገቡ ነበረ ተገኘለት። እግዚአብሔር ካጠገባችን ሊገኝልን አዲስ ኪዳን አደረገ። እኛ ብቆዎች ሆነን ቅዱሳን ሆነን ጻድቃን ሆነን የተለየ ሆነን ሳይሆን እሱ በመስቀል ላይ ደሙን አፍስሶኛን ንጹሕ ሊያደርገን መለኮት አጠገቡ ቆሞ ነበር። ሰላሳ ስምንት አመት ሙሉ ግን እሱ ወይ ሰው የለው ወይ መልአኩ መቼ ይስንሳት እንደሚመጣ አያውቅም። እግዚአብሔር ግን አማኑኤል የተባለው እግዚአብሔር ከኛ ጋራ ነው የሚለው ሁል ጊዜ ለዘላለም ከኛ ጋር ሊሆን እግዚአብሔር ቃል ኪዳን አደረገልን። ስለዚህ ፈውሱ አጠገቡ ነበረ። ተነሳና አልጋን ተሸክመ ተሸከመ ሄዳለው ተነስቶ አልጋውን ተሸክሞ ሄደ። ዳነ፣ ተፈወሰ። ይህ የሚያድን መንገድ በአዲስ ኪዳን የተገለጠው መልአክም ሆነ ምንም አይነት ነገር ሳያስፈልግ በራሱ በእግዚአብሔር ብቻ በልጁ በክርስቶስ ኢየሱስ ብቻ የሚገኝ ፈውስ ነው እና ምንም አይነት ሕመም ውስጥ ካለሽ በጌታ በኢየሱስ ክርስቶስ ስም ከዚች ደቂቃና ሰዓት ጀምሮ ፈውስሽ በሙላት አንቺን እንዲያገኝሽ በኢየሱስ ስም ጸለይኩልሽ። በርቺ፣ አይዞሽ። እግዚአብሔር ይወድሻል።